የፋኖ ሴራ ከሽፏል ሲሉ አቶ አረጋ ከበደ መናገራቸውን ተከትሎ ያልተጠበቁ ጉዳዮች ተሰምተዋል። አቶ አረጋ ከበደ ፋኖን በተመለከተ ሴራው ከሽፏል ሲሉ ያጋሩት መረጃ በእጅጉ እያነጋገረ ይገኛል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ከሰሞኑ በኢትዮጵያ ባህር ኃይል አዛዦች ለሰጠው አስተያየት ምላሽን ሰጥተዋል። ምላሻቸውም እጅግ እያነጋገረ ይገኛል። አታዋጪው ስላት ተለቀጠችው ሲሉ የኤርትራዊ ማስታወቂያ ሚኒስተር የሰጡትን ምላሽ በዝርዝር እንመለከታለን። ሰበር መረጃም ተሰምቷል። ምርጫው ይራዘማል ተብሏል። ምርጫውን በተመለከተ የወጣውን ሰበር መረጃ በዝርዝር የምናስደምጣችሆናል። ትራምፕ ከፑቲን ጋር የታቀደ ውይይት መሰረዙን ተከትሎ ፍጹም ትርጉም የለሽ ስብሰባ እንደማይፈልጉ ተናግረዋል። እኝን መረጃዎች በዝርዝር እሳታችን በስፋት የምናስደምጣችሆናል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 የፋኖ ሴራ ከሽፏል ሲሉ አቶ አረጋ ከበደ መናገራቸውን ተከትሎ በርካታ መረጃዎች እየወጡ ይገኛሉ። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በክልሉ የተሰማራው የምስራቅ እዝን በተመለከተ ዛሬ ማብራሪያ ሰጥተዋል። በማብራሪያቸውም ጽንፈኛ በማለት የጠሯቸውን የፋኖ ታጣቂዎችን የውጭ ኃይሎች አጀንዳ ተሸካሚ ሲሉ ከሰዋል። ታጣቂዎቹ እንቅስቃሴ ጀመሩት ክልሉን አፍርሰው ስልጣን ባይል ለመቀማት ነበር ያሉት ርዕሰ መስተዳደሩ የሴራቸው ከሽፏል ሲሉ ግምገማቸውን አስ ቀምጠዋል። ቀጥለውም ጽንፈኛው ቡድን የውጭ ኃይሎችን ተልዕኮ ተሸክሞ ክልሉን የብጥብጥና የውከት አድማ ከማድረግ ባለፈ ክልሉን ለማፍረስ ያደረገው ሙከራና ሴራ በማክሸፍ በጎጃም እና ደቡብ ጎንደር እንዲሁም ደግሞ በሌሎች አካባቢዎች ተሰማርተው ለክልሉ ሰላም መረጋገጥ መስዋዕትነት የከፈሉት የሰሜን ምዕራብ እዝና የምስራቅ እዝ የሰራዊት አባላት ተጠቃሽ ናቸውም በማለትም አብራርተዋል። አቶ አረጋ ከበደ የምስራቅ እዝ የክልሉን ሰላም ከማስከበር ባለፈ የክልሉን ኃይል በማ በማሰልጠንና በማደራጀት እያገዘ መሆኑን በንግግራቸው ያነሱ ሲሆን፣ የመንግስት መዋቅሩን በማደራጀትና በመወያየት ተዘግተው የነበሩ አገልግሎት ሰጪ ተቋማት ክፍት እንዲሆኑ በማድረግ በኩልም ሚናውን ተወጥቷል ሲሉም ተናግረዋል። የክልሉን የጸጥታ ኃይል ለማደራጀት በሚደረጉ አዳዲስ ስልጠናዎች ላይም እዙ በብር ሸለቆ ማሰልጠኛ ትምህርት ቤት አሰልጣኞችን በመላክና የዙ አናዛዥም በአካል እየተገኙ በማሰልጠን ከኦፕሬሽኑና ከህግ ማስከበሩ ጎን ለጎንም አበረታሽ ስራዎችንም ሰርተዋል ሲሉም ገልጸዋል። ወደ ቀጣይ ጉዳያችን ስናመራ ዛሬ ወጣውን መረጃ እንመለከታለን። ምርጫው ይራዘማል ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ሀገራዊ የምርጫ ሰሌዳ በሚመለከት የፖለቲካ ፓርቲዎችን ለማወያየት ለጋዜጠኞች ዝግ የሆነ ስብሰባ ትላንት አድርጎ ነበር። ይሁንና ፓርቲዎቹ በጊዜ ሰሌዳው ላይ ከመወያየታችን በፊት የሀገሪቱ ሰላምና ጸጥታ ምርጫን ለማድረግ አስቻ አይደለም የሚል መከራከሪያን አቅርበዋል። የኢትዮጵያ ምርጫ ቦርድ ሰባተኛው ሀገር አቀፍ ምርጫ የሚካሄድበትን ረቂቅ የጊዜ ሰሌዳ ለፖለቲካ ፓርቲዎች ለውይይት ባቀረበበት ወቅትም ተቃውሞ እንደገጠመው ዋዜማም እንደሰማም ገልጸዋል። ለጋዜጠኞች ዝግ የነበረው የቦርዱና የፖለቲካ ፓርቲዎች ተወካዮች ውይይት ዋና አጀንዳ የምርጫው ማካሄጃ ረቂቅ የጊዜ ሰሌዳ ቢሆንም የውይይቱ ተሳታፊ የፖለቲካ ፓርቲዎች ተወካይ ግን በሀገሪቱ ምርጫ ለማካሄድ ከሰላምና ጸጥታ እንዲሁም ደግሞ ከፖለቲካ ምህዳር ጋር የተያያዙ አስቻይ ሁኔታዎች በመኖር አለመኖራቸው ላይ ቦርዱና ፓርቲዎች ከስምምነት ላይ ባልደረሱበት ሁኔታ በምርጫ ማካሄጃ የጊዜ ሰሌዳ ላይ መነጋገ ገር አንችልም በሚልም ተቃውሞ አሰምተዋል። የፖለቲካ ፓርቲዎቹ ተወካዮች ግን ኢትዮጵያ ከሰላምና ጸጥታ አንጻር አሁን ባለችበት ነባራዊ ሁኔታ ነጻና ፍትሐዊ ሀገር አቀፍ ምርጫ ማካሄድ የሚያስችላት ቁመና ላይ አይደለችም በማለትም የምርጫ ቦርድ አመራሮችን እንደሞገቱም የደረሰን መረጃ ያመላክታል። አብዛኛዎቹ ፓርቲዎችም በተለይም በአማራ፣ ኦሮሚያና ትግራይ ክልሎች ያሉ የጸጥታ ሁኔታዎች ነጻና አሳታፊ ምርጫ ለማካሄድ አስቻ አይደሉም የሚልም አቋም ይዘው ከስብሰባው ተበትነዋል የሚል መረጃም ወጥቷል ስላት ሰለቀጠችው ሲሉ የኤርትራው የማስታወቂያ ሚኒስቴር ባወጡት የማስጠንቀቂያ ደብዳቤ ላይ አስታወቁ። የኤርትራው ማስታወቂያ ሚኒስቴር የማነ ገብረ መስቀል ከሰሞኑ በኢትዮጵያ ባህር ኃይል አዛዦች ለተሰጠው አስተያየት ምላሻቸውን ሰጥተዋል። የማነ ምላሽ የሰጡት ከሰሞኑ በውጭ ጉዳይ ኢንስቲትዩት በመከላከያ ዋር ኮሌጅና በሰመራ ዩኒቨርሲቲ ባዘጋጀው የባህር በርን የተመለከተ ውይይት ላይ ለተሰነዘሩ ሀሳቦችም ነው። በሰመራ ውይይት መድረክ ላይ የተገኙት የኢትዮጵያ ባህር ኃይል ምክትል አዛዥ ኮማንደር ተገኝለታ በግፍ ያጣ የሚባለው የባህር በር የጊዜ ጉዳይ ካሉን በቀር መመለሱ አይቀርም ማለታቸው ለአስመራ ባለስልጣናት ራስ ምታት ሆኖባቸዋል። እንደተለመደው የአስመራው ቃል አቀባይ የባህር ኃይል ምክትል አዛዥን በግድም በውድም ወደ ባህር በር ባለቤትነታችን እንመለሳለን ማለታቸው ነው። የማነ በሰጡት ምላሽም አተዋጭው ስላት ሰለቀጠችው የሚል አቻ ባለው ምሳሌ ያነጋገር የኢትዮጵያ ከፍተኛ ባለስልጣናትና የመከላከያ አመራሮች የባህር በር ባለቤትነትን መሻታቸውን ገፍተውበታልም ብለዋል። የኢትዮጵያ የባህር በር ጥያቄ መመለስ ለኤርትራ አማራጭ የሌለው አማራጭ ነው የሚለውን አካሄድ የአስመራ ባለስልጣናት መስማትም ማስተናገድም አይፈልጉም። የኤርትራ ባለስልጣናት በጉዳዩ ላይ የያዙት ግትር አቋም በሰላማዊ አማራጭ በጋራ መግባባት መፍታት የሚቻል ጉዳይ ወደ ጦርነት እንዲያመራ እየገፉ መሆኑም እየተገለጸ ይገኛል። ወደ መጨረሻው ጉዳያችን ስናመራ ዶናልድ ትራምፕ ከሩሲያው አቻቸው ቭላዲሚር ፑቲን ጋር በዩክሬን ጦርነት ላይ ፊት ለፊት ለመነጋገር የታቀደው እቅድ እንዲዘገይ ከተደረገ በኋላ ፍጹም ትርጉም የለሽ ስብሰባ እንደማይፈልጉ ተናግረዋል የአሜሪካው ንት ሞስኮ በአሁኑ ወቅት በጦር ግንባር መስመሮች ላይ ውጊያውን ለማቆም ፈቃደኛ ለመሆኑ ቁልፍ እንቅፋት መሆኑን በማክሰኞ በነጩ ቤተ መንግስት ባደረጉት ንግግርም አስታውቀዋል። ቀደም ሲል ትራምፕ ፑቲንን በሁለት ሳምንታት ውስጥ በቡዳፔስት ለማነጋገር እንደሚችሉ ትራምፕ ሐሙስ ዕለት ከተናገሩ በኋላ አንድ የነጩ ቤተ መንግስት ባለስልጣን በቅርብ ጊዜ ውስጥም የትራምፕ ፑቲን ስብሰባ ለማድረግ ምንም እቅድ የለም ሲሉም አስታውቀዋል። ወደ ቀጣይ ጉዳያችን ስናመራ ዛሬ የወጣውን መረጃ እንመለከታለን። ምርጫው ይራዘማል ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ሀገራዊ የምርጫ ሰሌዳ በሚመለከት የፖለቲካ ፓርቲዎችን ለማወያየት ለጋዜጠኞች ዝግ የሆነ ስብሰባ ትላንት አድርጎ ነበር። ይሁንና ፓርቲዎቹ በጊዜ ሰሌዳው ላይ ከመወያየታችን በፊት የሀገሪቱ ሰላምና ጸጥታ ምርጫን ለማድረግ አስቻይ አይደለም የሚል መከራከሪያን አቅርበዋል። የኢትዮጵያ ምርጫ ቦርድ ሰባተኛው ሀገር አቀፍ ምርጫ የሚካሄድበትን ረቂቅ የጊዜ ሰሌዳ ለፖለቲካ ፓርቲዎች ለውይይት ባቀረበበት ወቅትም ተቃውሞ እንደገጠመው ዋዜማም እንደሰማም ገልጸዋል። ለጋዜጠኞች ዝግ የነበረው የቦርዱና የፖለቲካ ፓርቲዎች ተወካዮች ውይይት ዋና አጀንዳ የምርጫው ማካሄጃ ረቂቅ የጊዜ ሰሌዳ ቢሆንም የውይይቱ ተሳታፊ የፖለቲካ ፓርቲዎች ተወካይ ግን በሀገሪቱ ምርጫ ለማካሄድ ከሰላምና ጸጥታ እንዲሁም ደግሞ ከፖለቲካ ምህዳር ጋር የተያያዙ አስቻይ ሁኔታዎች በመኖር አለመኖራቸው ላይ ቦርዱና ፓርቲዎች ከስምምነት ላይ ባልደረሱበት ሁኔታ በምርጫ ማካሄጃ የጊዜ ሰሌዳ ላይ መነጋገር አንችልም በሚልም ተቃውሞ አሰምተዋል። የፖለቲካ ፓርቲዎቹ ተወካዮች ግን ኢትዮጵያ ከሰላምና ጸጥታ አንጻር አሁን ባለችበት ነባራዊ ሁኔታ ነጻና ፍትሐዊ አገር አቀፍ ምርጫ ማካሄድ የሚያስችላት ቁመና ላይ አይደለችም በማለትም የምርጫ ቦርድ አመራሮችን እንደሞገቱም ሞገቱም የደረሰን መረጃ ያመላክታል። አብዛኛዎቹ ፓርቲዎችም በተለይም በአማራ ኦሮሚያና ትግራይ ክልሎች ያሉ የጸጥታ ሁኔታዎች ነጻና አሳታፊ ምርጫ ለማካሄድ አስቻይ አይደሉም የሚልም አቋም ይዘው ከስብሰባው ተበትነዋል የሚል መረጃም ወጥቷል ወደ ቅጫችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ